ነቢያችን صلى الله عليه وسلم ትንሽ ኢማን ቀልብ ውስጥ ያለችበት ሁሉ ይወዳቸዋል። ሁሉ ነገር ይወዳቸዋል። ድሮ ስተላለፍ አሰላሙ አለይክ ያ رسول الله አንተ የአላህ መልእክተኛ ሆይ የአላህ ሰላም በአንተ ላይ ይሁን የሚሉኝ የነበሩትን ድንጋዮች ዛፎች አውቃቸዋለሁ። ነቢዩ ሰለላሁ ዓለይሂ ወሰለም ጁማ ሁጥባ ሲያደርጉ ለሰዎች ንግግር ሲያደርጉ ተደግፈው ሲቆሙ ተደግፈውት የሚደገፉት የቴምር ዛፍ ግንድ ነበር። ሲቆሙ እሱን ይደገፋሉ። ከዛ ደረጃ ያለው መውጫና ማውረጃ ያለው ሚንበር ተሰራላቸው እሱን ትተውት ሚንበሩ ላይ ሲወጡ አለቀሰ በሰው ድምፅ። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ከሚንበራቸው ላይ ወርደው ሌላ ጊዜ ይደገፉት ነበር። አቀፉት። ወዳጃቸው ሰማች። ይደገፉት የነበረው የቴምር ዛፍ ግንድ ሚንበር ተሰርቶላቸው ሚንበሩ ላይ ሲወጡ ናፍቋቸው አለቀሰ። ነቢዩ ሰለላሁ ዐለይሂ ወሰለም የሚወዳቸውን ይወዳል። ህፃን ልጅ እያለቀሰ በሚያቋርጥበት የአለቃቀስ አይነት ለቅሶውን ጨረሰ። ምርጫ ሰጡት። በዱንያ ላይ በቅሎ አፍርቶ ፍሬው ከሚበላ እና በጀነት በቅሎ

ከማደርገው ዱዐ ምን ያህሉን ባንተ ለአንተ ላድርገው ነው? ከማደርገው ዱዐ ሰላዋት ሰላ- ሰላዋትን ሰላዋት ባንተ ላይ ምን ያህሉን ላድርግ? ከዓለም አሸ- በቃ መጨ- አልበከ ሰላታ ያ ረሱሉላሂ፣ የፈለክ ሆናለሁ። አንድ አራተኛው ነህ አሉበ- ጥሩ ነው፣ ብትጨምር ይሻል አላሉት። አስልፍ አንድ ሶስተኛ ጥሩ ነው፣ ብትጨምር ይሻል አላሉት። አሁን ከሚያደርገው ለራሱ ለዲኑ ለዱንያው ለሀጃው ለዱአ ላስደረገው ከሚያደርገው ሁሉ የዱአውን አንድ አራተኛ ሰላዋት ለማድረግ ጥሩ ነው፣ ብትጨምር ይሻል አንድ ሶስተኛ ጥሩ ነው፣ ብትጨምር ይሻል ወንስ ግማሽ ከአንድ አራተኛ አንድ ሶስተኛ ይበልጥ፣ ከአንድ ሶስተኛ ግማሽ ይበልጥ። ጥሩ ነው ቢጨምር ይሻላል። ወፍልሳን ሁለት ሶስተኛ ከግማሽ ይበልጥ። ጥሩ ነው ቢጨምር ይሻላል።

ጭንቀት ያስወግዳል። አሁን በትንሽ ነገር እከሌ ለምን ሰላም አላለኝም፣ ዛሬ ገበያ እንዴት አልመጣም፣ የቀጠርኳቸው ሰዎች እንዴት ቀሩ፣ በመሰለው ነገር ሁሉ ያስባል። ሀሳቡን ይጠርግለታል። ጭንቀት እንዳይነካው የፈለገ ሰው በነቢዩ ላይ ሰለዋት ማብዛት የቂያማ እለት ደረጃው ከፍ ብሎ የነቢዩ ሰለላሁ ዐለይሂ ወሰለም ጎረቤት የሚሆነው በነቢዩ ላይ ሰላዋት የሚያበሰስ። አንድ ጊዜ አብሬት መውሊድ ሂጄ አጋጣሚ ወደ አዲስ አበባ ስንመለስ እዛው መለሱንና አደረም አንዳንድ ኪሳዎችን ስሰማ ከዛ ውስጥ በጣም የሚያስገርም ኪሳ ሰውየው ከሰዎች ጋር የደቦ እርሻ ይሰራል። በህብረት ተራ በተራ አንዱ ያሳርሳል፣ አንዱ ያሳጭዳል፣ አንዱ ያሳጥራል፣ የሚሰሩትን በጋራ ይሰራሉ ሌሎቹ ተራ ጊዜ እርሻቸውን ይሰራል። የእሱ ተራ ዕለት መስጅድ አንጥፎም ሰልዋት ያስብላል። ሰማችሁ? የእሱ ከስብ ሰልዋት አልነበረ። የሞት ዕለት ሀገሬው እንዲቀብሩት የተጠሩት ወዳጆቹ ሌሎችም ሰግደው ሊቀብሩት ለህድ እዛ የገጠር መሬት ስላላቸው በስፋት ነው የሚቆፍሩት። ኮልፌ ቦይ ተቆፍሮ ጓዳ ይቆፈርለታል። አሁን ማጣሪያ ሁለተኛ መጀመሪያው የመጀመሪያው አልፎ እንደገና ሁለተኛው እየተቀብ እዛ ትልቅ ጉድጓድ ነው የሚቆፍሩ ቃመጠ መበስት በአንድ ሰው ቁመት ከእጅ ማዘርጋያ በእጅም ከጎን ላህድ የክብሩ ጓዳ ተቆፍሮ ጀናዛውን አስተኝተው እንጨት ፈልጠው ወይም አጠና ወይም ቀርከሃ ርብራብ አፈር ማገጃው ጀናዛውን አስተኝተው ርብራቡን አስቀምጠው አፈር ሲያስጠጉ ጀናዛውን አጡት። ጀናዛው ጠፋ። አንዳንድ ጊዜ የሆነበት ቦታ ተቀብሮ መላኢካዎች ወስደው መዲና እዛ አካባቢ እዛው ኖሮ እዛው ሀገር እዛው ኖሪ ነዋሪ ሆኖ ወይም እዛው ቦታ ገጥሞት ተቀብሮ ጀናዛውን ሌላ ቦታ ወስደው ለዛ ቦታ የሚገባ ሰው ያቀያግራሉ መላይካዎች። ይሄ ጀናዛ ወዴት እንደሄድ አልታወቅም። ከዛ ሽማግሌዎቹ ተመካከሉ። ቀብሩን ምን እናድርገዋል? እንትፈነው ወይስ ከድንን፣ ከአካባቢው እድለኛ እንዳያጣው ከድንን። ሌላ ሰው ሲሞት ይቀበርበታል ተከድኖ። በነቢዩ ላይ ሰላዋት የሚያበዙ ኢማም አልጀዙሊ የሚባሉ ደላይሉልይራት ኪታብ ያዘጋጁት ድሮ በቀን አንድ ልጅ ቁርአን ያ ውርድ የሰኘዋለ ማክሰኘዋለ ሳምንቱ ቀናት ይህንን ኪታብ የጻፉት ሰው የእሑድ ውሃ ፈልገዋተው አንዲት ልጅ በጉድጓዱ ውሃ ራቋን ውሃው ሞልቶ ውሃው ወደ ላይ እየፈለቀ ሞላ። ምን አድርገሽ ነው ይሄንን ስራ ያገኘሽው? በነቢዩ ላይ ሰለዋት በማብዛት። ይሄ እሳቸውን ደላኢሉል ኸይራት እንዲያዘጋጁ ያነሳሳቸው። ከዚህ ሰላዋት በማብዛት ነው ላይ የነገረቻቸው ወኔ ነው። ተንቢሁል አናም፣ ተንቢሁል አናም ሽፋኡል አስቃም በለቅሶ ቤት የሚባለው አንዳንዴ ሲዘከር የሚባለው ተንቢሁል አናም። አብዱልጀሊል አልከይረባኒ አህልቤትን አይነ ስውር ነበር። እዛ ላይ የተጻፈው እሳቸው እየነገሩት ልጃቸው እየጻፈ ልክ የተከተመ ማለት አይና ቸውር ነበር። የተከተመ ማለት በራ ኢማም አልቡሰይሪ የሚባሉ ትልቅ ማዲህ አሁን ዝም ብሎ ኢማም ኢማም እያሉ የፎገሯቸው ቅብ የተቀባላቸው ብዙ ኢማሞች አሉ። ሰማችሁ? ዝም ብሎ አሁን ኪታብ ሲጽፉ ኢማም እያሉ ይጽፋሉ። እነዚያ የሰነድ ኢማም እውቀታቸው በሰነድ ከነቢያችን ጋር ይገናኛል። እነሱ ውሸት የለባቸው። ኢማም በየአካባቢ በያ ከባብ የጎሳሽሞች ኢማም የሚባሉ አለ፣ አበጋዝ የሚባሉ እዚህ ላይ አንድ ቀልድ ይሁን እውነት አልታወቀም። አንድ አበጋዝ የሚባል ሰው ነበር። ይሄ አበጋዝ መስጂድ ይከድማል፣ ሰራተኞች አሉት።

ካሁን በኋላ የኔን ስም ባጠራ አደፋለሁ። ለኢማሙ ማስጠቂያ ሰጠ እና የጅማ ቀን ዱላ ይዞ ገባ። አጠገቡ አስቀምጦት ኢማሙ የመጀመሪያውን ቁጥብ አድርጎ ተቀምጦ ተነስቶ ሁለተኛውን ጀምሮ አሁን እነዚህን እየዘረዘረ ረዲየላሁ አንሁ ማስባል ጀመረ ወደ እሱ ሲያይ ዱላውን አሳየው። ከዛ ዱላውን ሲያይ ዋበጋዛ። ከዛ ሰው ረዲየላሁ ዐንሁ እና ልብ ያሉ ደረሶች

አልኢማሙ ማሊክ አልኢማሙ ሻፊዒ ወልኢማሙ አህመድ ከዛ ኢማም ኢማም ኪታብ ያላቸው በንደዚህ ኢማም አልቡሰይሪ ስለ ነቢያችን ሰለላሁ ዓለይሂ ወሰለም እየጻፉ ሁኔታቸው ሁሉ አስገረማቸውና

ሁለተኛው ስንኝ ጠፋባቸው። ቢጽፉ አልመጣላቸው፣ ቢያስቡት አልመጣል። ሀሳብ ሆኖባቸው ተዉት። በመናማቸው ነቢዩ ዘየሯቸው ሰለላሁ አለ- ሰለም

ሙቀት ተዘርቶ ለቀቃቸው። ቡርዳ አረንጓዴ ሱፍ። የመን ውስጥ ቡርዳ የምትባል ሰፈራለች ሱፍ ይሰራባታል። ቡልኮ ጃኖ፣ እንደዚህ የሚሰራበት አካባቢ አለ። በሱፍ ስራ ትታወቃለች። እዛ አካባቢ የሚሰራ ቡርዳ የሚባል የሱፍ ጨርቅ እሱን አለበሷቸው። ከመናማቸው ሲነቁ አፍያ ሆኗል። ያታገላቸውን ገጠም ሰጥተዋቸዋል። ቡርዳ ሰማችሁ። አልቡርዳ ቡርዳ ትልመዴ ወልደት ነቢ በሌላ አጣራር ብርኡዳ የበሽታ ፈውስ ትባላለች። እንደላይሉ ፈይራት ብርኡዳ ብዙ ሀገር ነቢያችን ሰለላሁ ዐለይሂ ወሰለም የሚወዱ የሰላዋት መጅሊስ ያላቸው ሁሉ ይጠሩፈ። ስትዘክሩ ወንያ ዘክሩ ባደብ ዘክሩ አጅር ታገኛላችሁ። ከዱንያ ከአኪራ ዛ አላህ ይገላግላችሁ። በሽታችሁን አላህ ይፈውስ። ጀምራችሁ ጣቀቷችሁ የተዋችሁትን ሀጃ አላህ ይፈጽምላችሁ። በአለም ላይ ሙስሊሞችን አፋድጎ እንጀራውን የሚጋግር ሁላ አይብሰልን። አሚን አሚን

ነጃውታል ከእኛ ጋር የተቀጠሉ ዘመዶቻችን ወዳጆቻችን በቀብር ያሉት አላህ ይማራቸው። ባይቀጠሉም ሙስሊሞችን አላህ ይማራቸው። ከዚህ በኋላ ደግሞ መስጂዱ ሞልቶ በየቦታው ከዚህ የሰፋ መስጂድ እየተሰራ የነቢዩ ወዳጆች በስተው በአለም የማይቻል መውሊድ በሀገራችን የሚወጣው አላህ አርጉ ችግኝ ለማፍላት እስካሁን የተበተነው የተቆረጠው በቦታው ብዙ ፍል የሚያስገኝ ሙህቦችን የሚያስገኝ ነፋሀት አላ አንፍስ አሚን። የእርስበርስ መሀባ አላ አሁን ሰው ሁላ መሀባቶ ነው የሚገዳደለው፣ መሀባቶ ነው የሚጨቃጨቀው